አደረሰን ለማለት ወዳለሁ። ይህን ስን ኢትዮጵያ እስልምና ጉዳዮች የጠቅላይ ምክር ቤት ከናንተው ጋራ ረመዳንን በተቻለ መጠን በተቻለ መጠን በደስታና በፍቅር በአንድነት በሰላም እንዲያል የሚችለው ሁሉ አድርጓል። ከሁሉም በላይ ዘንድሮ እንድድሮ ማለት የሚከብደው ረመዳናችን ለየት ሚያደርጉ ነገሮች ክስተቶች አሉ። እነሱም እንደ ምሳሌ ለመጥቀስ ያለ መንግስታችን እንዲሁም መንግስት ያሆኑት ተቋማት ረመዳን እንደ ስሙ እንደ ስራው እንደ ተግባሩ ረመዳን የአብሮነት፣ የጋራ፣ የፍጥር፣ የአንድነት፣ የሰላም፣ የይቅርታ ማሆኑ እንዳለ ሆኖ ይሄንን በተግባር ያሳዩበት ብኖሩ ከክብሩ ጠቅላይ ሚኒስትራችን ጀምሮ እስከታች መዋቅር ድረስ የእፍጣር ፕሮግራም ላይ ስረባረቡ አይተናል። ይህ የሚያሳየው ምን እንደሆነ አጥሪ ያለው ምን ትርጉምን? ምንታንም ሳያስፈልግ በረሃት የምንረዳ የምታይ ነውና ድሮ ጾማችን ለየራሳችን ያው የአሽራ ጉዳይ ስለሆነ ስንጾም የነበረ፣ ዘንድሮ ደግሞ ብቻችን ሳንሆን እምነታቸው ሳይገድባቸው ሁሉም ተቋማት እንዲሁም የመንግስት ድርጅቶች አብሮነትን ያሳዩበት ያበረታቱን፣ የሙስሊም ልብስ የሙስሊሞችን ልብሶች ሁሉ ለብሱ እነሳ ይገድባቸው ፍቅርና አንድነትን ለማሳየት ወደ ተግባር ለመቀየር ለማሳየት የሰሩ የተከበረ ሁሉም ሙስሊም ከውጭም ከውስጥም የተደሰተበት የተረከበት መሆኑን በራሴ በራሴና በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስም ምስጋናዬን ለማቅረብ እወዳለሁ። አመሰግናለሁ። ይህ ስን የዘንድሮ ክስተቶች እነህ ብቻ ናቸው ማለት ነው አይደል? ወንድሞቻችን እምነታቸው፣ ኑሯቸው፣ ባህሪያቸው፣ ባህላቸው በዓላቸው አንድ የሆነ የሱማሌ ሰፊው ክልል በየአመቱ፣ እንዴት ረመዳኖችን እንዳያሳልፋቸው እንደሚያሳልፋቸው ብዙዋን እንገነዘባለን፣ እናዝናለን። አዝነንም ነበረ። አልሐምዱሊላህ ረብ ልዓለሚን፣ እንደ ተአምር ዘንድሮ ያ ክልል ፍጹም ሰላማዊ በሆነ መልኩ ድሮ ብዙ የንጹሐን ደሞች ስፈሱ ሲያሳልፉ ሲያፋስሱ ሲያሳልፉ ይሄ ነበረ። ዘንድሮ አይደለም። ደም ውሃም ሳይፈስ እንዳያችሁ ሁሉ በደስታ፣ በፍቅር፣ በአብሮነት እፍጣርን አንድ ላይ አፍጥሮ አፋሮች ወደ ሶማሊያ ወደ ሶማሊያ ሄደው ወደ ሶማሊያ ክልል ሄደው ሶማሊያዎች ወደ አፋር ክልል ሄዶ አንድ ላይ ሁላችንም ባለንበት በመንግስታችንና እንደውም በመጅልሳችን ትብብር አንድ ላይ ያፈጠሩና ስሳሳ ስሳሳሙ ስደሰቱ ሁላችንም ተደስተን አልሐምዱሊላሂ እያሳለፍንበት አጋጣሚ ነበረ። ይሄንን ምስጋና ለክልማል አላህ ነው። ሰጠው ምስጋና አይገባም መንግስታችንም እዚህ ላይ ያደረገልንን ትብብር መርሳት የለብንም ሌላው አብይ ጾም ኦርቶዶክሶች ክርስቲያኖች ማለት ይቻላል እንደኛው እንደኛው አብረን ይህንን ጾም ይዘን አስቀድመን እኛ ብንፈታ እነሱ ወደኋላ ብቀሩም ያው ረመዳን ስለሆነ ኸይራቶችን እናበዛለን። አይደለም ረመዳን ስለሄዳ ኸይራቶችን እናቆማለን፣ አይደለም ይቀጥላል። የተጀመረው አንድነት፣ የተጀመረው ትብብር፣ የተጀመረው ፍቅር፣ የተጀመረው የአብሮነት ተጠናክሮ ይቀጥላል። ይህንን ለማስቀጠል ሁላችንም ሁላችንም በአንድነት የተጀመረው መልካም ዓላማ ማስቀጠል ወደ መሬት ማውረድ ግድ ይላል። ከሁሉም በላይ ሰላም፣ ሰላም ሲኖር ሁሉም ነገር ይኖራል። ሰላም የማንም ሳይሆን የሁላችንም፣ ይንን የአንተን፣ የሷም፣ የሱም፣ የነሱም ነውና ለራሴ ሰላም እንደሚወደው ሁሉ ለወገኔ ሰላም መውደድ ግድ ይለኛል። ምክንያቱ ወገኔ ጉረቤትህ ሰላም ሲሆን ነው እኔ በሰላም መኖር የሚችለው። ወገኔና ጉረቤትህ ወንድሜ እህትህ ሰላም ሳትሆን እኔ በሰላም እኖራለሁ ብሎ ማሰብ የዋህነት አይደለም። ለኢትዮጵያ ለዓለም ሰላም ወሳኝና ወሳኝ ሰላምን ስንመኝ ለዓለም ነው የምንመኘው፣ ከራሳችን ጀምረን ማለት ነው። ሰላም በቃል ይባላል በቃል ሳይሆን ከቃል አልፎ ወደ ተግባር ማምጣት ስላለበት ለሰላም ሁላችንም በሰላም ሁላችንም መስራት መትጋት፣ ለሰላም ዘመውን አለብን ብዬ አምናለሁ። ከዚሁ ጋር ሰራም የመጀመር የመጨረሻ ስለሆነ ነው። ዒዳችንን ስናሳልፍ በምን መልክ እንደምናሳልፍ ከዚህ በፊት ስትከታተሩ የነበራችሁ ዑለማዎች ብዙ የዒድ ማሳለፊያ ባህሪዎችን እንደተናገሩ እርግጠኛ ነኝ። አሁንም ደግሜ እንደ ምልክት ማንሳት የምፈልገው የነገይ ዒዳችን የዛሬ ዒዳችን ስናስተላልፍ እኛ ዒድ ስናከብር ብቻችን አይደለም። እኛ ያለን በዓልን ተደስተን ተጠቅመን በደስታ ቤታችን ውስጥ ስናስተላልፍ ወገኖቻችን ሳ ከቤት ንብረታቸው የተፈናቀሉ እሳ የምደሰቱበት የሌላቸው ደሃዎች፣ አቅመ ደካማዎች፣ ወላጅ አልባዎች ሜዳ ላይ የወለቁ ደግሞ ችግረኞች፣ በየመንገዱ ተሰራንፎ የምገኙት ምስኪኖች እሳ ሚኑ የሚለው ሁላችንም ከወድሙ ማሰባለ ጠቅላይ ሚኒስትራችን የዘንድሮ እፍጣር ሲያደርጉ ሁላችንም በመስኮት እንደተመለከትነው፣ ሁሉም ለሀብታሞች ለከበርቴዎች ማድረጉን ትቶ ሁለመናውን ምስኪኖች ላይ ትኩረት አድርጎ ከምስኪኖች ጋር ቁጭ ብሎ ሲበሉ ሲጠጡ ሲያካፍሉ ባይናችን አይደለም ይህን ማለት እንደሆነ መረዳት ያዳግታል ብዬ እኛን ለማስተማር እንደሆነ እኛ መሪያችን መከተል እንዳለብን ይህንን መልካም መሪ ተከትለን ምስኪኖቻችን ጋር ዝቅ ብለን ይህንን ታላቁን በረከት ዒድ እንድናሳልፍ አደራ ለማለት ወዳለሁ። በተረፈ ዘካተል ፍጥር ግድ ነው። ዘካተል ፊጥር እንዴት እንደምታወጡ ምን እንደምታወቁ ምን እንደምትከፍሉ እንዴት እንደምትከፍሉ ለማን እንደምትከፍሉ ሰፊ መብራሪያ ሰምታችኋል ተረዳችኋል ዑለማዎች በየቦታ ይናገራሉ ክታቦች ሰፊን እዚህ ቦታ ወጥቶ ስለዚህ ያንን መሰረት በማድረግ ዘካተል ፊጥር ወደ ሌላ ከማውጣታችን በፊት አስቀድሜ ዘካተን ፍጥራችን ሁላችንም በሸሪአ መሰረት መክፈል አለብን። ነቢያቸው ሰለላሁ ዐለይሂ ወሰለም ዘካተን ፍጥርን አስቀድሞ ክፈሉ የሚሉበት ምክንያት ቢኖር ምስኪኑ፣ ድሃው፣ ችግረኛው ከናንተው ጋራ ተዝናንቶ እሷን ተቀብሎ ከናንተ ጋራ ዒዱን እንዲ ከዒድ በኋላ የምታወጣ ከአለ ስህታት እንደሆነ ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ሶደቃ ይሆንልሃል እንጂ ዘካተል ፊጥር እንደማይሆን ዑለማዎቹ አብራርተዋል ማለት ነው። ስለዚህ እነሱን አስቀድመህ መውጣት አለ። ከሁሉም በላይ ሁላችንም በዚህ በታላቁ ዒደል ፊጥር ምክንያት በማድረግ ይቅር እንድንባባል። ምክንያቱም ቀኑ ይቅርታ የአፍታ ቀን ነውና፣ አላህ ስብሐነሁ ወተዓላ በዚህ ወር የሆነ ከዚህ በፊት ስንሰራቸው የነበራቸው ስራዎች ሁሉ አጠቃለው ደሞዛችን የዓመት ደሞዝ በዚህ በታላቁ ዒድ አል ፍጥር ይከፍልናል። የምጨመርበታለህ የምትቀነስበታለህ፣ ያው የምከፈለው አለ። የአላህ እንደሞት ለመቀበል ጭማሬ ለመቀበል የምትፈልጉ ወገኖች ይቅር እንድትባባሉ በዚህ አጋጣሚ ለጠይቃችሁ ወጣሉ። ለምን ስትሉ ስራዎች ሐሙስና ሰኞ አላህ ዘንድ ይሄዳሉ አላህ ይመረምራቸውና ለሁሉም ይቅር ብያለሁ። ሁለት ሰዎች ስቀርቡ የተኮራረፉ ሰዎች ስቀርቡ ይላል በዚህ በታላቁ የአመት እደራ እድል የምከፈልበት ቀን ተኮራርፈን ስናሳልን ደግሞ ያንን የአመቱን ጥቅም የምናጣ ስለሆነ አላህ አያደርገውና ሁላችንም ለአላህ ብለን በአንድንበት አፍ ይቅር እንድንባባል በዚህ አጋጣሚ አደራ ለማለት እወዳለሁ። ደግሜ ሰላም ላይ ሲያቶክር ሰላምን ስንሰራ ያቆረፉት ይቅር ይባባሉ ብቻ ሳይሆን አርፎ መሳሪያ የመዘዙትን ወገኖቻችን ልጆቻችን ወደዚህ ተመልሶ በመነጋገር በመወያየት ችግሮቻችን ፈትን ኢትዮጵያን በአንድነት እንድናለማ በዚህ አጋጣሚ አደራ ለማለት ወዳለሁ። አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።